በአንተ ቢኮዝ ቴዲ የሚናገረው ነገር ከእሱ ፖይንት ኦፍ ቪው ስናት የሆነ ፋክት እንትን ብለን ፍርድ የምንሰጠው ነገር የለ፣ እዚህጋ ፍርድ የለም። ዛሬ እርቅ ነው ያለው። ሶ ከእሱ ፖይንት ኦፍ ቪው ጉዳት ናቸው፣ ጥቃት ናቸው፣ ንቀት ናቸው፣ ጥፋት ናቸው የሚላቸውን ነገሮች አስቀምጧል። በሚቀጥለው እሱ ሲናገር እነ እነኚ ነገሮች ደግሞ እኔ ከፊራ ጋር ያለኝ ፖዘቲቭ ነገሮች መታጣት የሌለባቸው ከእኔም ደግሞ ይህንን አይነት ኢንጌጅመንት አልፈልግም የሚላቸውን ነገሮች እንዲያስቀምጥልን እንፈልጋለን አይደል? አንተም ደግሞ እንደዛ ታደርጋለህ። ሶ ሚስ ተደርገዋል። አሁን ከተናገራቸው ወይም አንተ ቅድም ከተናገርካቸው የረሳኋቸው ያልወጡ የምትላቸውን አድርግና ከዛ ፖዘቲቭን ነገር ደግሞ በፖዘቲቭ ኤንድ። እዚህ ጋ ከገረመኝ ነገር ምንድን ነው፣ ቢኖር ጥሩ ነው። ኤክስፔክት አላደረኩም እንደዛ ይናገራል ብዬ። ምክንያቱም ፍላይት አለብኝ ቀጠሮ የያዝነው ከሶስት ሰዓት በኋላ ነው መንገድ አለብኝ ብዬ አልኩት። ኢቭን ከደረስኩ በኋላ እገባ አለው ብዬውን የተነጋገር ነው። እሱ ነው የደወለልኝ እነ ቴምር እነ ምናምን ዲስከስ እናድርግ እያሉ፣ ፍላይት አለብኝ ከሶስት ሰዓት በኋላ ከደረስኩ በኋላ ማድረግ እንችላለን፣ በዚህ በዚህ ሰዓት እደርሳለን። ከዛ ድሌ ሲመጣ ደውዬለት ቴዲ ድሌ አለው ፍላይቱ አልኩት። ይደወልለት ከዛ በስልክ ማድረግ እንችላለን። እኔ ከልቤ ነው በንጽህና ነው የምነግራቸው በስልክ መግባት እንችላለን፣ ከቅርታ ጋር እኔ ስድብ አይበርደኝም አይሞቀኝም። ግን እኔን የሚያውቁ ሰዎች ብዙዎቹ ሚ ተደርገዋል እንደዛ ነው እያሉ ብዙዎቹ ስድቦች ግን ይንሸራሸራሉ። ሞዴሬተሮቹን ፈትሽ ሆኑ ቴዲሻ መፍታት ትችላለህ። አታድርጉ። ለእኔ ሞዴሬተር እንዳሰጠኝ አልፈላላችሁ። ሁለታችሁ አንሳ፣ ይሄኔ የእኔን አንሳ፣ ችግር የለውም እሱ፣ ችግር የለውም ሪዝን ነው ሰው የሚፈልገው ገባህ? እያፈነ ነው እዛ ጋር ያለው ፕሮሰስ ከዛ በኋላ ሪኢንትግሬት ይደረጋል። አይ ምን መሰለ እንደዚህ ምንድን ነው መሰለ የሚለው ድመት ስታልፍ ወተት ደፋች። ስታልፍ ቤቱ ስታልፍ ወተት ደፋች። ፍራውል በኋላ ሞዴሬተር መልሳለሁ። እሺ ካላችሁ ይኸው አንስቻለሁ። አንሳ አልፈልግም እኔ

እና እንዲሁም ስሜ አያምርም። እንኳን ወተታቸው እንደፊቻ ያለች እና እንኳን ሞደሬተር ሰጠኝ ቴምርን አያርኳት። በዚህ አጋጣሚ ምናልባት ቴምር ከሆነች እኔ ነኝ አያርኳት። እየተሳደበች ስለነበረ በነገራችን ላይ እሷ ማመስገን አለባት። በጣም ፈመሰች በ ሆነስትሊ የእኔን ስንት በመንካቷ እንደውም ፈመሰች። ላይክ ብለስ ማድረግ እንደውም ብለስ፣ በጣም ነው ፈመሰች፣ በእኔ ማለት ነው። በጣም ታወቀች። ወደ ጉዳይ ስገባ ወደ ጉዳይ ስገባ ቴዲ፣ እኔ ከልቤ ነው የምነግራቸው ከቴዲ ጋር ቀጠሮ እንዳለ ምናምን እሱ ነው የደወለልኝ። ደውሎልኝ ሆነስቶኛል ነው የምነግራቸው። ደውሎልኝ ዛሬ እንወያይ እያሉን እነ ቴምር ሁሉም እነ ማህሪ ምናምን አሉ። ዮኒም ይመጣል። ስለ ቴዲ ወደ ዲሲ እየሄድኩ ነው። ከሶስት ሰዓት በኋላ ነው የምደርሰው። ላይክ ሁለት ሰዓት ከ38 ይፈጃል። ላይክ ሶስት ሰዓት ያዘለኝ። ከደረስኩ በኋላ ስለው ካልሆነ ካልሆነ ደግሞ በስልክ ልሞክር አልኩ። ኦነስቶኝ ነው የምነግርህ። ለቴዲ ብየዋል። ነገ ህሊናችን ይታዘበል። ትልቅ ሰዎች ነን። ኦኬ በስልክ እሺ፣ በስልክ ከሆነም በስልክ ጠይቀን እሺ ምናምን ተባባለ። ከዛ በመሃል ድሌ ሆነ ፍላይት፣ አውሮፕላን መቀየር አለበት የሆነ ነገር ሆነ፣ አውሮፕላን እንቀይራለን አይነት ነገር ሲሉ ድሌ አለው ብዬ እንደገና ደውዬ ነገርኩት። ፕሮግራማችን የነበረው እኔ ከደረስኩ በኋላ ነው አሁን ስላነሳውም፣ አይ ሎሪያ ትግባብ ነ እንደዚህ አትግባ እንትን መሆን የለበንም ልጆች አይደለንም፣ ብዙ ነገር ምንመራ ሰዎች ነ፣ ቤተሰብ ምንመራ ሰዎች ነ ስለዚህ እንደዛ ሲል ኦኬ ምናምን ተባብለን በመሀል እነሱ ገብቷል። ቴክስቶቹ አሉ የተጻጻፍ ናቸው። ከዛ በኋላ በስልክ እኔ በስልክ መግባት ይችላለሁ፣ ደውልለት ደውልለት ተብሎ በስልክ ተገብ። እኔ አላያቸውም፣ ምክንያቱም ቲክታክ አያሳይም። ስንት ሰው ይኑር ማን ይኑር ምናምን አላያቸው። በስልክ ብቻ ነው ልነጋገር ምችል። ያ እንደዚህ ነው ሌላ ምናልባት ኦሮምኛ ማውራቴ ንግግሬ ላይ ዘረኛ ሆነ ከተባለ ዘር ውስጥ ተደበቀ ከተባለ ትውልዴም እድገቴም ኦሮሞ ነኝ። አሁን ማስረግጭ የምነግር የወለጋ ኦሮሞ ምናልባት በኦሮምኛ ቃላት ስጠቀም ተሰምቶ ማይታወቅ ከሆነ ይሄ ዘረኛ የሚያስብል ከሆነ ልባል ምንም ችግር የለው። ኦሮምኛ ማውራቴ ዘረኛ ወለጋ ውስጥ ተወልጃ ያደጉ ምርጥ ኦሮሞ ነኝ። እሱ ምንም ሚካድ ነገር አለ ምንም ያስደብቀኝ ነገር የለም። ድፌንድ ያስደርገኝም ዳስ ይሄ ከሆነ ማለት ነው እዛ ውስጥ ገባል የምትለው ነገር። በጣም የምኮራ በማንነት የምኮራ ሰው ነው። በቤተሰቦችም በአስተዳደጌም በተወለድኩበትም አካባቢ የምኮራ ስሆን፣ ያ አንተ ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም። ይሄ ነው ሊነሳ የነበረው። ሌላ ምለው ነገር የለኝም። የፈለገውን ማለት ይችላል። እያነሳን እንደዚህ ብናደርግ እዚሁ ነው የምናድረው፣ ይነጋል እንጂ ምንም የሚፈጥረው ነገር የለም። የተነሱ ሀሳቦች ናቸው። ትግሬ ነበር ችግርኛ አንተም ብትሆን ከማህበረሰቡ ላይ መነሳሰር አለበት። ለዚህ ነገር ማቆም አለበት። የኦሮሞ ህዝብ በአንተ የግል እንከን ከአማራ ጋር፣ ከስልጤ ጋር፣ ከማንም ጋር መነካካት የለም የለበትም። መብት የለህ ለማንነት የምናስተውል እሱ አይደለም ቴዲ ፍራው ትራገዝተሀል እሸጥሀለሁ ነው ምን አገበው ኖ ኖ ኖ እኔ ቤት በነገር እኔ ቤት በነበረው ወይ ማንም ሰው ለሰከንድ የኦሮሞ ስም ያነሳ የለም የወለጋ ያነሳ የለም አማራ አይለ የለም እኔም እኮ በቤቴ ነው ያነሳው። ታደ ለምን አንገበገበ? በማንነት የጠሉኝ ብለ ለምድ ምትነገአላልኩ ማንደሳ አለ የጠሉኝ የሚል አልወጣኝም። ህዝብ ከህዝብ ማጋጨት የለብህም። ትራ ገዝታለች የፊራኦልና የተምር ጉዳይ ነው ህዝብን እኔም እንደዛ አላልኩማ። ስማ ቆይ አንድ ያዙ ኦሮምኛ ቃላት ተጠቀምኩ እንጂ አሁን በማንነት የጠሎኝ እኮ አላልኩም ላይ ላይቭ ላይ ኦሮምኛ ነው ያወራሁት። ተርጉመህ ስማ ብያዋል። ማስተማር ስለፈለኩ ሁለት ነጥብ። ኦኬ ችግሩ

ምን ምን እኔ በግሌ ወይ ሰንሳለሁ ወይ ጠነክላለሁ የማንካቤሮቹ ወይ ቦኖ ላሰራላቸው ስል ወይ ትምህርት ቤት ለገነባላቸው ስል ወጣራቸው። ግን ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለምሳሌ እኛ ከዚህ በመንሰጣቸው እኛ ማስተማር አለብን። ሌሎችም እንደዚያ ያለ ኬዝ ዘው ሲመጡ ከበደከው እንደ ከበደ ነው መዳኘት ያለበት፣ አየለ እንደ አየለ እንጂ ወደ ማህበረሰብ እንዳይወርድ ስለፈለኩኝ በአንተ ምክንያት ለሌሎቹ ልናገር ነው። እኔ እንደ ፍሬንድሊ እናውራ ነው። እኔ በማንነት የጠሉኝ የሚል አልተናገርኩ። የተናገርኩት ምንድን ነው? አንተን ኦሮሚኛውን የትለ አስተርጉመ ስማ ብየዋል። አስተርጉመስማ እያልክ ነግር ያል ምክንያቱ ኦሮሚኛ እየተናገርኩ እያስተረጎምክ ስማ። ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም። ገብቶሃል። ተርጉመ ቴክስት አድርግልኝ ምናምን ልትለኝ ትችላለህ ግን አስተርጉመ ስማ ምናምን እያልኩ ነው የጠቀምኩ። ያ ከሆነ እግዚአብሔር እናንተ አሁን የውሌ አሁን ደግሞ የሹካ ብሄር ነኝ ብሎ ይምጣ እንዴ ረበ ፈጣሪ ደርሰዋል። እኮ ደርሰው እኔ ከስር እያሰደባችሁኝ ነው። አንተ መሀል ቀጥበል ምናምን ይሉኛል። ገብቶ እውነት ከስር ምን አገባህ የእርጎ ዝንብ ምናምን እየተባልኩ ነው። ከስር መሀል አስገባህ፣ በእነሱ ፍቅር መሀል ገባህ እየተባልኩ ነው።